ቤተሰቦቼ እንደምታዩ ትንሽ አሞኝ ታይቻለሁ። ያው እንደሚያመኝ ታውቃላችሁ። ግን ትንሽ የሆኑ ከበድ ይላል እና ትንሽ ስራ ማቆሚ ያለ መስራት አልቻልኩም። ዋነኝነት ወገቤና ያቅም ማነስ ስለሆነ ላይ ምንም አስቸገረኝ። ሰውነቴ እየታዘዘኝ አይደለም እና ቤተሰቦቼ ጠፍቻለሁ። ስልክ እያነሳሁ አይደለም። አዎ የስራ ስልክ ለጥፌ ስልክ እያነሳሁ አይደለም፣ ግን አንድ እንጨት ብቻውን አይነድም። ሰላም ለእናንተ ይሁን ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ ሰላማችሁ በያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ይሁን። እንዴት እንደምንከርማችኋል? እኔ ዴና ነኝ፣ በአንቺ የተዋህዶ ልጅ ነኝ። ዛሬም ተመልሼ በአዲስ ቪዲዮ መጥቼላችኋለሁ። በአዲስ ቪዲዮ ስመታ እንግዲህ መግቢያ ላይ እንደሰማችሁት ነው። እናንተ ግን እንዴት ናችሁ? ወደ ቪዲዮ ከመግባት በፊት እንዴት ናችሁ? ስራ፣ ጤና ሁሉ እንዴት ይዟችኋል? በርቱ፣ እግዚአብሔር አምላክ ያበርታችሁ። በያላችሁበት ሰላማችሁ ይብዛለኝ። ለሀገራችን ለኢትዮጵያ እግዚአብሔር አምላክ ሰላም፣ አንድነት፣ ፍቅርን ያደልላት። በእውነት ሀገራችን ያለችበት ሁኔታ በጣም ያሳዝናል አሁን እና ሁላችን ለሀገራችን መጸለይ ያለብን ሁላችን ከዘረኝነት ነጻ ሁለን አንድነትን ብንሰብክ መልካም ነው ብዬ አስባለሁ። ሁሉም ነገር እየሆነ ያለው ከዘረኝነት እየተነሳ ነው እና ዘረኝነትን ከምድረገጽ እግዚአብሔር አምላክ ያጥፋልን። በእውነቱ አንድነት ፍቅርን ያድልልን። እንዴት አላችሁ? ደህና ናችሁ ወይ? እንግዲህ ታምኔሉን እንዳያችሁትም ነው። እንዲሁም ደግሞ ውስጥ ላይ ስትገቡ እህታችንን ታውቋታላችሁ። ቤቴ ነች ከስደት ተመልሳ ሀገር ቤቱና የተለያዩ የውጭ ሀገር ምግቦችን እየሰራች የምታ የምትተዳደር እህታችን ነች። ረዥም አመት ሰው ሀገር ቆይታለች ና የአረብ ሀገር ማለት ነው ስትሰራ እንግዲህ ምግብ ነው ስትሰራ የነበረው ታዩታላችሁ ብዬ አስባለሁ። ቲክታክ ላይም ዩቱብ ላይም ታስተላልፍ ነበረ። ከመሄዷ በፊት ራሱ ሰው ሀገር እያለች ምግቦችን የአረብ ምግቦችን እንዳለ እየሰራች ታሳይ ነበረ። ሀገር ከገባች አሁን አመት አልፏታል ይመስለኛል። ከሄደች በኋላ ደግሞ ብዙ ነገሮችን እያስተላለፈች ነበረ። ሳትሄድ በፊት እዛ ሀገር ቤት እንድሰሩላት ምናምን ያደረገችው ነገሩ ሁሉ መና እንደሆነ ሰው ማመን እንደሌለብን ቤተሰብንም ሆነ ማንንም ማመን እንደሌለብን እና ራሳችን መጠበቅ እንዳለብን ለሁላችንም መልእክት እያስተላለፈች ነበረ። ከዛ በኋላ ደግሞ እያመማት እንደሆነም አስተላልፋ ነበረ። ወገቧን ምናምን በጣም እያመማት እንደነበርና እኛ ራሳችን እንድንጠብቅ የእሷን ጽዋ እንዳንቀምጽ ራሳችን እንድንጠብቅ ብዙውን ጊዜ ምክር ታስተላልፍ ነበረና አሁን ደግሞ በጣም አሟት ስራውንም ትታተኝታለች። በጣም ነው ያዘንኩት። እግዚአብሔር በሚያውቀው አይ፣ ስደት እና መጨረሻችን ብዬ በጣም ነው ያዘንኩት፣ ማለት ነው። ብዙዎቻችን ሲነገረን አንሰማም፣ ራሳችን አንጠብቅም እና ራሳችን አለመጠበቅ እንግዲህ ለእንደዚህ ን ችግሮች፣ ህመሞች ያዳርጋል። ና ባካችሁ ራሳችሁን ልጠብቁ ልል ነው የመጣሁት። ዛሬም እህታችን እውነት እግዚአብሔር አምላክ ማራት። በጣም ነው ያሳዘነችኝ። በጣም ጎበዝና ጠንካራ እህት ነች። በነገራችን ላይ በጣም ነው የሚከታተላት በተለይ በተለይ እኔ ደግሞ ከስደት ሄደው እራሳቸውን ችለው በርትቶ ሳይንዘላዘሉ የሚሰሩ እህቶችን በጣም ነው የሚከታተላቸው። በጣም ነው ደስ የሚሉኝ ማለት ነው። ምክንያቱም አርአያ ናቸው ብዬ ስለማስብ እኔም እጄ እንደነሱ ጠንካራ ሴት ሁኜ መስራት ስለሚፈልግ እና ያስደስቱኛል። እሷን የተንቤን ሳባን ምናምን በቃ ብዙዎችን በጣም ነው የምወዳቸው ማለት ነው። ያው ከስደት ዶ ራሳቸውን ችሎ ስራ እየሰሩ አራያ የሚሆኑ ጥቂት ሴቶች ናቸው። ብዙዎች ግን እየተንዘላዘሉ ምናምን ነገር የማይሆን ቦታ ላይ እየዋሉ መዝናናት እያሉ ምናምን መጉላላት እያሉ ብራቸውን ጨርሰው ወደ ስደት ሲመለሱና ለወንዶች እያበሉ ምናምን ነገር እያለቀሱ ሲወጡ ነው ማያቸው። እነዚህ ግን በጣም ጠንካራ እህቶች ናቸው በእውነት ክፉ አይን እኛም በሰላም ተመልሰን ሀገራችን ገብተን ሰርተን እንድኖር እግዚአብሔር ይርዳን። ና እና ይቼ ሄታችን እንግዲህ እግዚአብሔር እንድምራት በጸሎት አስቧል። ስልኳን የምታውቁ ደግሞ የደወላችሁ ሀይዞች በርች ብትሏት ጥሩ ነው ብዬ አስባለው። ሄታችን እግዚአብሔር ይማርልን። ግን ከዚች ሄት መማር ያለብን ብዙ ነገር አለ ብዬ አስባለው። ሄታችን ስደት ስትኖር እንግዲህ ራሷን አትጠብቅም። ከባባድ ነገሮችን ታነሳለች። ለምሳሌ አሁን እንደዚህ ጋዝ ምናምን ይዞ ወደ ቤት እንትን ማስገባት እንዲሁም ደግሞ ውሃ ይሄ ጋሎን አለ አይደለ? እሱን ተሸክሞ ይዞ ማስገባት። ብቻ የተለያዩ ከባባድ ነገሮችን አታንሱ ባካችሁ። ምክንያቱም ለወገብ በሽታ ለአቅም ማነስ ምናምን የሚያመጡት እንደዚ አይነት ከባባድ ነገር ማንሳት እና ምግብ አለመመገብ ነው። ብዙዎቻችን ምግብ አንመገብም፣ አንደኛ የእነሱን ምግብ ስለምንጸየፍ፣ ሁለተኛ ደግሞ ስራ ስራ እያልን ይህን ጨርሼ በላለው እንደዚህ አድርጌ ምናምን እያልን አንመገብም እና እባካችሁ፣ የገባ ያገለግላል እና ማይመች ቦታ ላይ ያላችሁ ሰዎች ያገኛችሁትን ብሉ። ባርካችሁ ማለት ነው በሃይማኖታችሁ ባርካችሁ በስመ አብ ወልድ አምላክ አንተ ታውቃለህ ሁሉንም ነገር ብላችሁ ብሉ። አደራችሁን፣ ፈሳሽ ነገሮችን ጠጡ፣ ራሳችሁን ጠብቁ፣ ከባባድ ነገሮችን አታንሱ። ሌላችሁ ወድ አለውኝ እውነት፣ ራሴን እንደመጠበቅ ያለ ነገር የለም። ምክንያቱም እኛ አሁን ብርን ነው እያየን ያለ ነው። የነገን ህይወታችን እንኖራለን ብለን የምንኖረው ለማን ነው? እኛ ለመኖር አይደለ እየሰራን ያለ ነው። ብር አሁን የምናጠራቅመው ቤት የምንሰራው የተለያዩ ነገሮችን የምንገዛው እና እየሰራን ያለ ነው ነገን ለመኖር ነው። ነገን ለመኖር ደግሞ ዛሬ ጥንቃቄ ካላደረግን፣ ከታመምን፣ የሆነ ነገር ከሆንን ምንም ነገር ዋጋ የለውም። አሁን ያከማቸነው ገንዘብ ነገ ላይ አልጋ ላይ ብንውል ለእኛ ምንም አይጠቅምም። አንድ ወር እንኳን አያቆየንም ማለት ነው በአሁኑ ዘመን። ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። የግድ እኛ ጋር እስኪደርስ አይደለም፣ ከየቶቻችን መማር አለብን። እግዚአብሔርን አሁን ያለን ሰዎች ራሳችን መጠበቅ አለብን። በቃ ከባባድ ነገሮች አታንሳው አልችልም በሉ። እሷ መታ ታግዛችሁ፣ ልጆቿ ያግዟችሁ። ለምን እንዴ? ማርያምን፣ እኛም እኮ ሰዎች ነን። እኔ በፊት በጣም ነበረ የማነሳው በነገራችን ላይ በጣም ማለት ነው። በቃ እሷን እንደውም አላስነካትም። ላግዝሽ ምናምን ትላለች የኔ ሴትዮ፣ እግዚአብሔር አምላክ ይስጣት። እና እኔ ላግዝሽ፣ ኧረ ይከብዳል፣ ምናምን ነው የምሉኝ። ኧረ እያልኩ እንደመመጻደቅ ያለ አቅመ ቅንቅን እያልኩ ብዙውን ጊዜ እሸከማለሁ። እና አሁን አሁን ግን ንክች አላረጋትም፣ አልችልም ነው የምለው ማለት ነው። እግዚአብሔርን ምክንያቱም እያየው ነዋ። እስኪ ደርስብኝ ለምን ጠብቃለሁ? እና ራሳችሁን ጠብቁ፣ ውሃ ጠጡ፣ እባካችሁ እግዚአብሔርን፣ በቃ እረፍት አድርጉ፣ ለራሳችሁ ትንሽ እረፍት አድርጉ። ከዛም ምበላ ካለ በልታችሁ ጠጥታችሁ፣ ጠግባችሁ ስሩ። ለማን ተብሎ ሰው ስራቸው፣ ከሆነ አያልቅም፣ አያልቅም ሁሌ መስራት ነው የምፈልገው። ስለዚህ ለማያልቅ ስራ ብራችሁ ይሄን ጨርሼ ልብላ ይሄን እንትን ብዬ ምናምን ይህም የማይሆን ነገር ነው። እራሳችሁን ጠብቁ ልላችሁ ወዳለሁኝ እግዚአብሔር አምላክ ጠብቃችሁ። በቀ እንቅልፍ ደግሞ ተኙ በተቻላችሁ መጠን። እንቅልፍ ማጣት በጣም ከባድ ነገር ነው፣ ምክንያቱም እኔ ላይ እያየው ስለሆነ። እኔ እንቅልፍ አልተኛም ቢያንስ ሁለት ሰዓት ወይ በቀበዘ ከተባለ ሁለት ሰዓት በተኛ ነው። ሌሊት ነው የምነሳው ደማም ሽቼ ነው ነው የምተኛውና ለዛ፣ ለዛ በጣም ይጎዳል፣ አቅም ያሳጣል። እሱም እኔ አሁን ረበ መድኃኒት ምን ብዬ ልንገራችሁና በጣም ከባድ ነው። ብቻ እግዚአብሔር አምላክ ይጠብቃችሁ። ስራ የሚበዛባችሁ እህቶች ባካችሁ ራሳችሁን ጠብቁ። እኔ እንኳን ስራ አይበዛብኝም እግዚአብሔር ይመስገን። የአመት መግቢያ እና መውጫ ላይ ብቻ ነው እኔ ስራ የሚበዛብኝ እንጂ ይህ ምንጣፍ ምናምን የምነሳበት ሰዓት አለ አይደለ? በዛን ጊዜ በጣም ውጥርጥር ላለው። አሁን በዚህ ሰዓትም ውጥርጥር ላለሁ ምክንያቱም አሁን ክረምት እየገባ ስለሆነ ሙሉ ጽዳት ነው የምጸዳው። ከቤት እቃ እንዳለ ይወጣል። እኛ ጋ ደግሞ ሁለት ቤት ነው ያለው። ምን ሁለት ወይ ሶስት ቤት ነው ያለው ማለት ነው። ሁለቱ የሆነ ገጠር ነው። አንደኛው ገጠር በጋ፣ ያው ከተማ መቀመጥ ስለማይቻል እዛ ሄደን ነው የምንቀመጠው ቢች ዳር ምናምን ማለት ነው። ያኛው ደግሞ በጣም ሩቅ ገጠር እንደዛ እንደዛ እየሆንኩ ሁሉም ቦታ ላይ ጽዳት አለ፣ ምናምን እንደዛም ቢሆን ራሴን እየጠበኩ ነው እየሰራው ያለሁት። እግዚአብሔር አምላክ ይጠብቀኝ እንጂ። እና እናንተም ራሳችሁን ጠብቁ ነው ምላችሁ። በቃ ስራ ይበዛል፣ ላቃለው። ሁሉም ነገር ከባድ ነው፣ ግን ደግሞ ራሴን መጠበቅ። በቃ ጉልበታችሁን ቆጥቡ። እግዚአብሔር አይፈርድብንም፣ አይፈርድብንም። ስራቸውን ብቻ አናበላሽ እንጂ፣ ተንኮል ብቻ አናስብ፣ ተንኮል አንስራ እንጂ ጉልበታችን ብንትን ብንል እግዚአብሔር ምንም አይልንም። የምሰራውን ስራ መስራት በአግባቡ ግን ይህን ያህል ተሰባብረን ምናምን አይደለም። ስንኖር ነው እኮ ለነገ የምንጠቅሙ። ቤተሰቦቻችን ይፈልጉናል። ልጅ ያለን ልጆቻችን ይፈልጉናል። አባቶቻችን እናቶቻችን ይፈልጉናል። እግዚአብሔርን እኛን የእኛን ስኬት የእኛን ደስታ ለማየት የሚፈልጉ ብዙዎች አሉ፣ የሚወዱን እኛ እንኳን ለራሳችን ባናስብ እንኳን ለእኛ የሚጨነቁና ዘወትር ስለ እኛ የሚጸልዩ ቤተሰቦቻችን አሉ። እግዚአብሔርን ዘወትር በቃ አደራ እያሉ የሚያነቡልን እነሱን ለእነሱም መትረፍ አለብን። ስለዚህ እባካችሁ ተጠንቀቁ። ሌላችሁ ወዳለሁኝ እህታችን ስራዋን እንግዲህ አይታችሁ ከሆነ በጣም ድንቅ ስራ ኢትዮጵያ ገብታ እየሰራች ነበረ ውጭ ሀገር የሚሰሩ ምግቦችን ምንድነው? የፍላይ ፍላይ ነው ምንድነው የምባለው፣ እሱ ነገር በጣም ነው የምወደው፣ ግን ስሙን ብዙ እንትና እኔ የውጭ ሀገር ምግብ ብዙም ስሙን አላውቅም። እና ደግሞ ይሄ እንትን ምናምን ይሄ ዱባይ ላይ የሚሰራው ምንድን ነው፣ ሩዝ እና ስጋ ምናምን እሱም ትሰራለች ሁሉ። እግዚአብሔር በጣም ድንቅ ጎበዝ ሴት ማለት ነው። እኔ በጣም ነው እያደነቅኳት እያየሁ ነበረ። ፒዛ ምናምን በርገር እያለች በጣም እየሰራች ነበር። ሰውም እየተጠቀመ ነበረ እያዘዙ ነበረ የተለያዩ ኬኮችን ምናምን እየሰራች ቆንጆ እየተንቀሳቀሰች ነበር። አጋዥ ምናምን የላትን። በእርግጥ ከባድ ነው። ብቻ ውሽ የኔ እናትን ያፈርልብላ። አሳዘነችኝ። ማርያምን እና ደግሞ አንዳንዴ እግዚአብሔርን እንዱ ልጅ ወልዶ ምናምን መምጣት በጣም መታደል ነው ብዬ አስባለሁኝ። ስደት ላይ ሰዎች ስለሚቆዩ እና አሁን እሷ ምናምን በጣም ነው የምታሳዝነኝ። ወረዋቿ ምናምን ያሳዝናሉ ብታዩ እግዚአብሔርን። እና እንዶ ቶሎ ቶሎ ሄዳችሁ ትዳር ያዙ ነው ምላችሁ ነ ትዳር ያዙ ልጅ ውለዱ። አደራችሁን አደራችሁን እድሜያችሁን አታባክ ነው። ምክንያቱም ሴት ልጅ እድሜ ገደብ አላት። በቃ እስከ አርባ አምስት ብቻ ነው ልጅ መውለድ የምችለው እዛውም ከአርባ በኋላ በቃ ምንጭል አንጭል ተስፋ ነው ምኖራት እንጂ ሙሉ በሙሉ ከአርባ ዓመት በኋላ ትወልዳለች ተብሎ አይታሰብም። ልጅ የምሰጥ እግዚአብሔር ነው አቃለው ግን ደግሞ እኛ እድሜያችን እግዚአብሔር ልጅ የሚሰጥ እግዚአብሔር ነው ምናምን እያልን በከንቱ ጊዜያችን ማሳለፍ የለብንም ብዬ አምናለውኝ። ስራ ስራ አድርገን ቆጠብ ቆጠብ አድርገን በዋዛ በፈዛዛ ብራችን ሳንጨርስ በልብሶች በተለያዩ ነገሮች አሁን የሺኤን የሚባል አፕሊኬሽን አለ፣ እንደ እንደ ስራው ይፍረስና፣ እሱ ብዙ እህቶቻችንን እያከሰረ ነው ያለው። ልብስ ማዘዝ ብሎ በቀጫውታው በዶላር ነው እና ሁላችንም እያዘዝን እየከሰርን ነው። እባካችሁ አትዘዙ። እንደተባለውም ብዙዎችን መልእክት እያስተላለፉ ሆኖ ከቻላችሁ ወርቅ ግዙ። ወርቅ ነገ ላይ ወስዳችሁ ኢትዮጵያ ላይ ይሸጣለሁ ብትሉ እጥፍ ነው የምታተርፉት። ጨርቅ ግን ዛሬ ገዝታችሁ ምንም ሳትለብሱ ነገ እንሸጣለን ብትሉ ማንም አይገዛላችሁም፣ አይወስድላችሁ ስለዚህ እባካችሁን እባካችሁን ብልጥ ሁኑ። ይቅርታ፣ ለዚህ ነው አያቸው አይደል እንቅልፍ አልተኛም ያልኳቸው። እና ብልጥ መሆን ነው ያለብን ሁላችንም። እግዚአብሔር አምላክ ግን መጨረሻችን ያሳምርልን በእውነቱ። እግዚአብሔርን የሰው ልጅ መጀመሪያው ምንም ይሁን ምን ችግር የለውም መጨረሻው ሲያምር መልካም ነው። እንደ መጨረሻችን ያሳምርልን፣ ማረፊያችንን እግዚአብሔር አምላክ ያሳምርልን በእውነቱ። እና በርቱ፣ ጠንክሩ። ሌላችሁ እወዳለሁ በክርስቶስ ፍቅር ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። የእኔ ውድ ሂቶች እናንተ ጀግኖች ናችሁ፣ ጎበዞች ናችሁ። አውቃለሁ። ግን እናንተ ለራሳችሁም እያሰባችሁ ነው ጀግንነታችሁን ማሳየት ያለባችሁ። እሺ ውዶች ሁሉንም ነገር በልኩ አድርጉ። እግዚአብሔርም በልኩ ማድረግ ሁሉንም ነገር ዛሬ ላይ ያለው ነገር በጣም ከባድ ነው እና ራሳችሁን ጠብቁ። ሁሌ ነው የምላችሁ። ሁሌ ነው ነው የሚመክራችሁ ራሳችሁን ጠብቁ እያልኩ በከንቱ ጊዜያችሁን አታባክኑ። ማድረግ ያለባችሁ ነገር አድርጋችሁ እረፉ። እሺ ውዶች ይ እግዚአብሔር አምላክ ይጠብቃችሁ፣ ወይ ያላችሁበት ወላድ ተቃል መብዙሃን ተጠብቃችሁ፣ በእውነት እና ደግሞ ለሀገራችን የምንጸልይ አሁን እንደ እንትን ይላል ማን ነው ይሻሻላል እየተባለ አሁን ደግሞ 2018 ድሮ ድሮኛ በታሪክ የምንሰማውን ነገር ይዘው መጥቷል። የሴት እህቶቻችን ጡት መቁረጥ ማሰጋየት፣ ረበስማ በጣም አሰያፊና በጣም በጣም ዘግናኝ ታሪክ እየተሰራ ነውና፣ እውነት በጣም ያማልን። አሁን ብዙውን ጊዜ እንደዛ አይነት ነገሮች ማየትም መስማትም አልፈልግም፣ ግን ደግሞ ማህበራዊ ሚዲያ እስከምንጠቀም ድረስ ሳንወድ የግዳችንን እናያለን፣ ሳንወድ የግዳችንን እንሰማለን። እና በጣም ነው ያመመኝ፣ እግዚአብሔርን በጣም ነው ያሳዘነኝ ማለት ነው። ረብስ መአም የሰው ልጅ ጭካኔ በዚህ ልክ በጣም ነው የሚከብደው። እግዚአብሔር አምላክ አስተዋይ ልቦናን ይስጣቸው፣ በእውነት ወደ ልቦናቸው የመልሳቸው ቸሩ መድኃኒዓለም። እንዶ እረ እግዚአብሔር በቃቸው ይበለን፣ አለው ይበለን። እንዶ በእውነት በእውነት እንዶ የእኛ ኃጢአት ነው አውቃለሁ፣ የእኛ ኃጢአት ነው እንዶ የንጹሐን ደም እያፈሰሰ ያለው ዘረኝነትን እይም እያስፋፋ ያለው እርስ በእርሳቸው እንድንጣላ ምናምን የሚያደርገው የእኛ ኃጢአት ነው፣ እንድንመለስ እንዶ እግዚአብሔር እርዳን በእውነቱ ከእርሱ ጋር እንድንታረቅ እግዚአብሔር እርዳን። ከባድ ሁኔታ ላይ ነች ሀገራችን። እንጸልይ ባካችሁን። በርታላለው። በተረፈ ሰላማችሁ በክርስቶስ ይብዛልኝ። መልካምና ደስ የሚል ጊዜ ተመኘሁላችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ከኔ በላይ ውደዳችሁ በእውነት ይጠብቃችሁ። በርቱ፣ ጠንክሩ፣ ራሳችሁን ጠብቁ። እግዚአብሔር አምላክ ይጠብቃችሁ። እመቤት ትጠብቃችሁ። እንግዲህ በሰላም በጤና ለሀገራችን ለኢትዮጵያ የአብቃን ቸሩ መድኃኒዓለም። መልካም ጊዜ የሆነላችሁ ውዶች፣ ቻው።